አይ ጥሩ ነው። ላይፍን ማየት ምስል ለሱ መኖርም አንድ ነገር ነው። ግዴታ ያ ነው። በቃ እንደዚህ አይነት አባት ነው መኖር ያለበት፣ ለልጆቹን እንደዚህ የሚያይ ማለት እንደኛ ነገር እኔ የኖርኩትን እንትን እሱ እንዲኖር አልፈልግም። እኔ ያሳለኩትን እንትን ማለት የተሻለ ነገር እንደሚገባ ምናለው። ጎበዝ በቃ ስራ ስራ፣ አንተ ስራ። ከሰራ ደግሞ ድሬ አሪፍ ሀገር ነው፣ የስራ ሀገር ነው። ሰዋይ አጠገብ። ኧረ የለም። እሺ አገቷል? አ ላገባውም። ስንት አመት ነው? እኔ ቤት ገብታል አይደል? አንተ ከዚህ በፊት አባቴ ነው። አዲስ አበ አዲስ አበባ ቤቱን ፎሎ አድርጉ። ታብታብ አድርጉ ጋይስ። ታብታቡ ቀንሷል በጣም አዲስ አበባ የት አካባቢ? ጋርመንት አካባቢ። ጋርመንት? ኦኬ ብቻ ነው የምትኖረው? አዎ። ኦኬ ስንት አመት ነው? 25 25። ስንት አመት ሆነ ብቻ መኖር ከጀመር? 3 አመት ምናምን 3 አመት ስራ ይራሳለህ ማለት ነው። አለ ጓደኛ? አለ ሴት ጓደኛ የለኝም እስካሁን። ኑሮ አያውቅም ወይስ ይዘህ ታውቃለህ? ታውቃለህ። ግን ያው ከሆነ ሳት በኋላ ተለያየን ምናምን ነገር። ምንድን ነው ያንተ ጥፋት ነው? የእኔ ጥፋት አይመስለኝም። ያው እሷ ደግሞ መስተንግዶ ምናምን ነገር ነው የምትሰራው። ያው በሌላ የሆነ ጓደኛ ነበረኝና ከሌላ ሰው ጋር ምናምን ስታወራ አያት ምናምን ነገር ከዛ በዛ እንደዚህ እንደዚ ነው ምናምን ብሎ ብሎ ሲነግረኝ ስለነገረኝ ብቻ ሳይሆን ከዛ ነገሩን ኔቶን ሳይ ምናምን እንትን አደለም። ከዛ በዛም ተለያየን። እሷም በቃ የሆነ ሆን ብላ ለመጣላ ፈለገች። ከዛም በኋላ ምናምን ለምን ነቃችሁብኝ ነገር ይሆን አላቅም። ማለት አንተ ስላላመንካትስ ቢሆን የተጣላችሁት የጓደኛ ኖሬ ሰው ይሆናል አይደል? ለምን ታውቂያለሽ? በጣም ብዙ ጊዜ ነው በተደጋጋሚ እኔ ከልጁ ጋር መጀመሪያ፣ እንደውም ከጓደኛ ልጅቷን ስለምወዳት ከሱ ጋር ራሱ ለመጣላ ፈልጌ ነበር ለምን እንደዚህ ያደረግብኛል፣ ምናምን ነገር ከዛ ሳይ ሁኔታው ምናምን ልጁ የሚነግረኝ ነገር እውነት ነው። ኦኬ እንግዲህ ገና ልጅ ስለሆንክ እንግዲህ በሰልበልና ና የዛኔ ታየዋለ። ስለ ጓደኛ ከራስ ጋር ነው እንጂ ማውራት ያለበት ስለ ጓደኛ። ጓደኛ መቶ ቢነግር መጣላቱ ሰው ማዳመጡ አንተን ይጎዳል። ገባ ወይ ቆንጆ ስለዚህ እኔ ምንም መክር ነገር የለም። ገና ልጅ ነ። ስለዚህ ይኸው መጀመሪያ ላይፍ አሁን ሌላ አለ ከሷ አለ ሻሸመኔ ኦኬ አድስ ይቴንክዮ ሻሸ መኔ የሻሻና የሻሻ ልጅ ና ሻሻ ነው የምንላት። ሻሼ ነው እናንተ፣ ሻሼ እኛ ሻሻ ነው የምንላት በእኛ ነው። እና አግብተዋል ገርፌ እንዳለ አይ አይደለም፣ ምንም እንከድኝ እስኪ ምንም ውስጥ አይደለም። አውቃለሁ ግን ያው ጊዜ አሁን አይደለም። አንድ ላይ በምን ተጣላችሁ? አልተግብበንም ያ ነው ነው። የእሷ ከሆነ ግዴታ ነው ማውራት። እናት አደለም። ለምንድን ነው የገባው? ምን ልናረግ ነው የገባው? ልናወራ ግዴታ ነው ማውራት ይለኛል። እንዴ አትስደብኝ፣ ና አውራለሽ ማለት ምንድን ነው? ለምን ሰድብሃለሁ? ካልተ ካፈ እኮ ሌላ ነገር ካልወጣ ዝም ብለን አንሳደብም እኛ እብድ አይደለም ያልሳደም፣ አባ ካየሁት ነገር ነው። ለማንኛውም ፈጣን ፈጣን ብላ መልስልኝ። ከታች ወደ ሀያ ምናምን ሰው አለ ማለት ጸባችሁ ምንድን ነው? በምንድን ይጣላችሁ? ማባሳባ ለማባባት እኮ ተናገራ። ማውራት አልፈለግም የትለጠጠኝ ከነዚጥየሚጠጣተነስሽ በጣም ነው የገረብኝ የነበረው። ለዛ ነው አወል የሚሉትን ቦልክልኝ ሚሉት እንዳታረከው ቦልከው አወል ዛሚ ከየት ነው? ከአዳማ አዳማ ምንድነው? ስራ መጅሊስ መስራት ነው? አይደለም፣ መጋረጃ። ኦኬ፣ መጋረጃ ነው የምሰራ። የመጋረጃ ስራ ባትርቅ ኖሮ አሰራ ነበር። መጋረጃ የት ነው ችግር? እንደምናደርሳለና አዲስ አበባ እና ምን ችግር አለ? እንልከዋለና። እሺ፣ ከላክልኝ። እሺ ራ ሁሌ ስለምንሰራ ሁሌ ስለምሰሩ አመሰግናለሁ። እና አሁን ቤትን ያለው እዛ ሱቅ ቦታ ነው ያለው። አረ ቤት ጓደኛ አለ ጓደኛ አለ። ስንት አመት ነው እድሜ ስንት ነው? እኔ ቤት የምትመጡት ደግሞ በሀያ አራት ነው እንዴ የተለከፋችሁት ምንድን ነው ስንት አመተ ምህረት ነው የተወለድከው እና አይ አንድ አመት ነው በአንድ በሴም ሀያ አራት ላይ ስለሆነ የተወለደ ላሰባስባችሁና አንድ አይነ መት አመት ላይ ስለተወልድ ቅድም ጀምሮ በእርግጥ የገቡ የነበሩ እንዳለ ሀያ አራት ሀያ አምስት ስድስት ስድስት ስሉ ነበረ። ለዛ ኮ ሊሰባስባችሁ አንድ ላይ ተሰባሰቡ ና ታከብራላችሁ። ይቻላል። እኔ አላከብርም ችግሩ። ለምን ይ ልደቴ ምናምን ብዬ እንደዚህ ነገር ብዙም አልጠቀም ቢኖር ተከምራለ ለጠጥ ያለ ገንዘብ ቢኖር ሁላችንም በምን እናወጣው ነው የምንለው። ተውሱ ችግር የለም። እና በልጅነት በጣም ስላከበርክ ሰልችቶ ነው አላከበርኩም? ከልጅነት ጀምሮ ስላላከበር እሱ ትራም አለብ ማለት ነው። ሲከበር ሰፈር ጎረቤት ትሄድ ነበር። የጎረቤት ልጅ ነው ነው እንጂ የራስን ክብር ያለው ስንት ከረሜላ ምናምን ከሰፈር ሊሰረቅ አይ፣ ብዙ ነው። አይ ጥሩ ነው። እሺ፣ ለማንኛውም ገርልፍሬንድ መቼ ነው መጨረሻ ጊዜ ያስከው? ታረ ቆይታል። ስንት ጊዜ እኮ? ሁለት ዓመት ምናምን። ኦኬ አረባ ካችሁ ባካችሁ የዚህ እዚህ ቤት እየመጣችሁ ህግ አታውጡልኝ። ምንድን ነው የማርያም ልጅ ለምንድን ነው ማርያም አማላጄ፣ ልደት የሚከበረው የእግዜር ብቻ ነው። ምን አገባሽ ያገባሽ? ወይ እኔ ልጄም ቢኖር እኔ ሁሉ ዘጠና አመቴን ቢሆን አከብራለሁ። መብቴ ነው። እግዜር እኔን ይቆጣኝ፣ እግዜር እኔን ይከሰኝ። እንዴ ምን አገባችሁ? የዚህ ህግና ድንጋጌ እያወጣችሁ ሰው አትቀመጡ። ክኩን ያም ምና እናቴ አሽካባቹ እዚህ ላይ ስትሆን ብቻ ነው እኮ የምታሽካብጠው። አረ በስመ አብ እሱን ተወው ቆይ፣ አረ ተዋቸው። እነን ገና ምን ተደርጋለች? አሁን ከእሷ ጋር ልቀዳደድ? ሁ ዘጠኝ ልጅ ቢኖራት አሁን እኔ ታከብራለች። ለዘጠኝ እኮ እዚህ ጋር መታገል ነው። ይሄ ደግሞ የሚከበረው እግዚአብሔር ብቻ ነው። አንቺን እሺ የምትነግሪኝ? አዎ ኦክሊያም ኤኒዌይ ሌትስ ጎ ሌትስ ጎ። እውነት ነው። ሼር ኮፕሊንግ አርጎ ከምትለፈልፉ ማሁን ኮሜንት ከምትጽፉ ሼር ኮፕሊንግ አርጎ

ሁለት ዓመት ምናምን እና ከሁለት ዓመት በኋላ ምንም አልያስክም? ከዛ በኋላ ምንድነው ህልመለል ይታወቃለህ። እሺ፣ ሲያጋጥም ግን ቆይ፣ ምን አይነት ሰው ናት የምትመጣበት? ቆንጆ፣ አጠር ያለች ቆንጆ፣ ምን ልበልሽ መጣጣ ሴት በህልሜ በጣም አንድ በጣም ወዳት አንድ በህልሜ ትመጣለች። እና ቀን ስታያት አትደነግጥም አሁን ስለተራረቅን ምንም አስደነግጠኝም በህልም ነው የምትደነግ የተራረቃችሁት ወይስ በአካል በአካል ኦኬ እና አሁን በህል ምስካውን ትመጣለች ናት ፋጤ ናት የምትመጣው ማታ ማታ ኧረ ፋጤ ነች አስቸግረችኝ ኧረ

ሰላም ነው ያለህበትን ማውራት አትፈልግም? ኖ ያው ማለት አንቺ ኢትዮጵያ ስኮሽ እኔ ማራን ግን ይወጣ ብ ማለት እኮ ያለበት መናገር እኮ ኢንተርቪው እንደዛ እኮ ነው፣ ቀጥታ መመለስ ማለት ነገሮች። ወደ አንታርክቲክ አካባቢ ንታርቲካራኒ አንታርክቲክ አትላንቲክ አትበለኝ። ያለህበትን ቦታ እንዲህ አገር ደሴት ውስጥ አንታርክቲክ ደሴት ደስ የስጥጀመርን አይስላን ማለት ደስ የውስጥ ስለሆነ የምድር ወገብ ላይ አትቀመጥም። መሀሉ ላይ ወገብን አሸርጠ እውነት እንዲያውም በቃ አገኘች። ወገቡ ላይ የኛለሆን ትንሽ ወደ ማህፀኗ ወረድ በል እስኪ። ወደ እሱ አልደረስኩም። ወደ እሱ ያልሄድም። ወደ ማህፀኗ ወረድ በል ከወገቧ ከምድር ወገብ ወረድ ብለህ ማህፀኗ ጋር ተኛ ወደ ታች ለመሄድ እንኳ የአንቺ ድጋፍ ያስፈልገኛል። ኧረ እባክህ። እውነት በዚህ ቀስ በማለት ብቻ አታገኝም። ትዘገያለች። ችግሩ ቢሰጠኛልላፍተ ስለሆነ ትንሽ ፈጠን ማለት አለብኝ። ትንሽ ፈጠን እስኪ በእጅ ማስተካክለዋለሁ። ጥሩ ላይ ነው ያለው ማለት ነው። ደህና ነሽ? እና አሁን ፕሮግራሙን ታውቀዋለህ። ዝም ብለን የገባው አረ እኔ ዘው ብዬ ነው ገባው። ምንም ነገር ገና ለመጀመሪያ ጊዜ ነው ያየሽ። እንደ ገባው ፎሎ አደረግኩሽ በቃ ገባው።